ልጅን ሰጠኝ ስለማይነገር ሁሉን ላደረገ እግዚአብሔር ክብር ምስጋና ይድረሰው። እናቴ የቅድስ ድንግል ማርያም ስላደረግሽልኝ ነገሮች ሁሉ ሳመሰግንሽ እኖራለሁ። የእኔ ሚስት እንኳን ተወለድሽልኝ። ቀሪ ዘመንሽ ሁሉ የተባረከ ያርግልሽ፣ ዕድሜ ከጤና ጋ ይስጥሽ። በልደትሽ ዋዜማ እችን የመሰለች ልጅ የሰጠን እግዚአብሔር ይመስገን። ደስ ብሎኛል ይላል። ይህንን ያለው በተወዛዋዥነቱ የምናውቀው አብዮት ካሳነሽ የባለቤቱን የተወዳጇ አርቲስት ንግስት ፍቅሬን በሰላም መገላገሏን ሲያበስረን ነው። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ፣ እንዴናችሁ? እንዴት ከረማችሁ? አርቲስት ንግስት ፍቅሬ በሰላም መገላገሏል ባለቤቶና እንዲሁም ደግሞ የጉርሻ ፔጅ ይፋ አድርጓል። ይህ ነገር ሆነ እንዴ ብዬ እኔም ወደ ቲክቶካ ሲሄድ በቲክቶካም ደግሞ በሰላም መውለዷን ወልዳም ወደቤቷ በሰላም መግባቷን ፖስት አድርጋለች። እንኳን ማርያም ማረችሽ እንኳን መቤቴ ለውለታ አደረገችሽ እላለሁ። እንግዲህ እንደሚታወቀው አርቲስቷ ጋብቻዋንም በውጭ ሀገር ነው የፈጸመችው። እንግዲህ እግዚአብሔር ወዶና ፈቅዶ ደግሞ ልጇንም በሀገር አሜሪካ በሰላም ተገላግላለች። ከዚህ የበለጠ ደስታ የለም። እንኳን ደስ ያለሽ ለማለት ወዳለሁ። እንግዲህ ባለቤቷም አብዮት ካሳንሽ፣ ያው እንደሚታወቀው ከመጀመሪያ ሚስቱ ሴት ልጅ አለችው። አሁን ደግሞ ሁለተኛ በሴት ልጅ ተባርኳል። ከዚህ የበለጠ ደስታ ያለ አይመስለኝም። ሁለቱም ደግሞ እንኳን እግዚአብሔር ለዚህ ቀን አደረሳችሁ፣ እንኳን እግዚአብሔር እረዳችሁ ላለው ከዚህ በፊት እንግዲህ በእንባ እየታጀበ ነበረ የንትን ፕሮግራሟ የምንድን ነው የሚባለው? የፎቶ ፕሮግራሟ የቤቢሻወር ፕሮግራማ ፕሮግራሟ በእንባ የታጀበ ነበረ። በሀገር አሜሪካ እየኖረች ግን ደስ በሚል አለባበስ ደስ በሚል ሁኔታ ነበረ ያከበረችው። እንዳንዳንዶቹ አርቲስቶች የመጀመሪያዋ እንደመሆኑ አሜሪካም እስከ መኖሯ ድረስ በጣም ብዙ አርቲስቶች እንደምናየው በጣም በመገላለጥ ያልተፈለገ ነገር በማድረግ ፎቶ ፖስት ያደርጋሉ እና እሷ ደግሞ እንግዲህ ከመጀመሪያው ጀምራ እውነት ለመናገር እርጉዝ መሆኗን ብዙዎቹ ገና እሷ ሳትናገር ነበረ አይተው ሲናገሩ የነበሩት እና እሷ ግን ፖስት ስታደርግ ሁሌ ፈጣሪዋን እያመሰገነች ነበረ ፖስት የምታደርገው። ከዛ ላይ ደግሞ በጣም ብዙ የተለያዩ ኮመንቶች ስለሚመጡ ኮመንት ቦክሷን ዘግታ ነበረም ፈጣሪዋን የምታመሰግነው እና ከመናገሯ በፊት ራሱ ብዙ ተመልካቾቿ በጣም አውቀው ነበረ። ግን ፖስት የምታደርገው ያው ከአንገት በላይ የሆነ ፖስት ነበረ፣ እርጉዝ ከሆነች በኋላ የምታደርገው እና አንዳንድ ጊዜ ተመልካች አይሳሳትም፣ እውነት ለመናገር አይተው ስለሆነ የሚናገሩት ምናልባት ብዬ በጣም ብዙ ፈልጌ ነበረ፣ ግን ፖስት ያደረገችበትን እሷ እርጉዝ መሆኗን ለማየት ፖስት ያደረገችበትን ላገኝ አልቻልኩም እና ራሷ እስከምታበስር ብዬ ዝም ብዬ ነበር። እግዚአብሔር ደግሞ ረድቷት እንግዲህ በቤቢ ሻወሯ ጊዜ ፖስት አድርጋ አይተናል። በጣም ደስ የሚል ቤቢ ሻወር መገላለጥ የሌለበት ክብሯን ጠብቃ ከጓደኞቿ እንዲሁም ከቤተሰቦቿ ጋር ነበረ ያሳለፈችው። እያየን ነው። አንዳንድ ሰዎች እንኳን የመጀመሪያቸው አይደለም ሶስተኛ፣ አራተኛቸውንም ሆዳቸውን ገልጠው ምን ለማድረግ እንደሆነ አላቅም እውነት ይህ ዘመናዊነት ይሁን መሰይጠን ይሁን አላቅም። ሆድ ተገልጦ ለአደባባይ ፖስት መደረግ አስፈላጊ ነው ብዬ አላምንም። ምክንያቱም ባህላችንም አይደለም፣ ወጋችንም አይደለም። በጣም የሚያስጠላና የሚያስነውር ስራ ስለሆነ ብዙዎቹ ይቃወሙታል። በተለይ አርቲስቶች፣ ታዋቂ ሰዎች በጣም ብዙ የሚከተላቸው ሰዎች አሉ። ከነሱ በጣም ብዙ የሚማር ሰው አለና እንደዚህ ሆድን ተገላልጦ እስኪ እዩልኝ፣ በቃ እርጉዝ መሆኑ ይታወቃል አይደል? እንደ ባህላችን፣ በነገራችን ላይ ይሄ ቤቢ ሻወር የሚባለው ባህላችን አይደለም። በሀገራችን ባህል በባህላችን መሰረት የገንፎ ፕሮግራም ነው ያለው። ያው አሁንም የገንፎ ፕሮግራም አለ፣ ያው ዘመናዊነት ተጨምሮበት አለ። እንደዛ ነገሮችን ማዘመን ይቻላል። ከዛ ላይ ቤቢ ሻወርም አታድርጎ አይደለም ማድረግ ይቻላል። ሁሉም ሰው ማድረግ ይችላል፣ ግን ያልሆነ የመገላለጥ ነገር እዩኝ እዩኛ ማለት ደብቁ ደብቁኝ ያመጣል አይደል? የሚለው የሀገሬ ሰው ሴት ልጅ እርጉዝ ስትሆን በጣም ብዙ ነገሮች አሉ። ከደስታ በላይ በጣም ብዙ የሚያስፈሩ ነገሮች አሉ። መውለድ ማለት ሞቶ መነሳት እስከሆነ ድረስ መጠንቀቅ፣ ከፈጣሪያችሁ ጋር መገናኘት፣ መጸለይ፣ ሁሉም በየእምነቱ ማድረግ ሲገባው ሆዱን ገልጦ ለዓለም ማሳየት ይሄ ነውርም ነውና። እንግዲህ ንግስት ፍቅሬ ያደረገችው ነገር ተሸፋፍና ስርዓቷን በጠበቀ ሰርፕራይዙም ደግሞ በጣም ደስ ነበር የሚለው ባልጠበቀችው ከእውነት ነበረ አልቅሳ ሰርፕራይዝ የተደረገችው እና በጣም ደስ ይላል። ዛሬ ደግሞ እንግዲህ በሴት ልጅ ተባርካለች። ሴት ልጇን በሰላም ተገላግላ ወደ ቤቷ ገብታለች። ከዚህ የበለጠ ደስታ የለም። ባለቤቷን በጣም ነው የሚደንቀኝ። በነገራችን ላይ ሁሌ እመቤታችን ቅድስት ድንግል ማርያም በጣም ነው የሚወዳት፣ በጣም ነው የሚያመሰግነው። እና ትላንትም እንግዲህ የሚስቱን መውለድ ፈጣሪውን አመስግኗን እመቤታችንን አመስግኖ የሚስቱን መውለድ አብስሮናል። እግዚአብሔር አምላክ በጸጋው ያሳድግላችሁ ነው የምለው ከዛ ውጭ ደግሞ በስደት ዓለም ያላችሁ እህቶቼ፣ በተለይ እህቶቼ፣ በተለይ በመዳም ቤት የምትኖሩ እህቶቼ፣ አሁን አዲስ ትሬንድ መጥቷል። የሆነ ልጅ ልጅ የሚሰጥ ትሬንድ እና ያ ትሬንድ እውነት አይደለም። እውነን ለመናገር ወደ ፈጣሪ መቅረብ መጸለይ ይሻላል። በዛ ልጅ ብናገኝ የኔ ተራ መቼ ነው የምትሉ ሁላችሁም የልባችሁን ምኞት እግዚአብሔር ያሳካላችሁና ከማዳም ቤት ወጥታችሁ በልጅ እንድትባረኩ እግዚአብሔር ይርዳችሁ። በእውነት የመዳም ቅመሞች ሲዳሩ ሲወልዱ ማየት በጣም ደስ ይለኛል፣ እና እግዚአብሔር አምላክ ምኞታችሁን ያሳካላችሁ። እግዚአብሔር ያሰባችሁትን ሁሉ ይፈጽምላችሁና በልጅ ይባርካችሁ። እንዲሁም እርጉዝ የሆናችሁ ደግሞ እግዚአብሔር ፍሬውን ለማየት ለማቀፍ ያብቃችሁ። በእውነት ማርገዝ ብቻ ወይም መፀነስ ብቻ ምንም አይደለም። እግዚአብሔር አምላክ ፍሬውን ሲያሳያችሁ ማቀፍ ስትችሉ የልጃችሁን ሽታ ስታዩ ነው እና እግዚአብሔር አምላክ ለፍሬ ያብቃችሁ ነው ብለው ዛሬ ምርቃት በምርቃት አደረግኳችሁ። ደስ ሰላይ ነው፣ ደስ የሚል ነገር። በጣም ደስ ይላል አንዳንድ ጊዜ ከአንዳንድ ደስ ከማይሉ ዜናዎች ሞተ፣ ተቀበረ፣ ተፋቱ ምናምን ከሚል ዜና ተዳሩ፣ ወለዱ፣ አገቡ ምናምን በጣም ደስ ይላል እና እግዚአብሔር የሁላችንን ምኞት ያሳካልን ነው ምለው። እዚህ ድረስ ከመጣችሁ አይቀር እንግዲህ ይችን ቪዲዮ ላይክ አድርጓት። ላይክ ማድረግ ለእናንተ ምንም አይቀርባችሁም ለእኔ ግን በጣም ይጠቅመኛል። ለእኔ ሳይሆን ለዩቱብ አልጎሪዝም ላይክ ሲደረግ ለሱ ስለሚጠቅመው ነው፤ እና ለእናንተ ደግሞ ምንም አይጎዳችሁም። እንግዲህ ላይክ እያደረጋችሁ እንደምታበረታቱኝ እርግጠኛ ነኝ። ዛሬ እንግዲህ ያመጣውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ አገራችንን ሰላም ያድርግልን። ሰላም ሁኑልኝ።